ከነዚህ ሐዲሶች ተቅዋ ለመፍራት ነው። ሽርክ እውነት ማለት ነው። ሶብር ደግሞ ታጋሽ ነው። እነዚህን ሶስት ሐዲሶች ነው። ሶብር ትዕግስት ነው። ነብያችን ስለ ሶብር ሐዲሶችን እንዲያስቀመጡ በዚህ ዙሪያ ላይ አንድ ሶስት ሐዲሶች ጋርተን ሽርቅ የሚባለው ደግሞ የሙእሚን ጸባዩ ነው፣ እውነተኛ መሆን ነው። በሽርቅ ላይ ያስቀመጡትን መሀዲስ አንድ ሶስት አራት ሀዲስ እንቀራና ሶስተኛው ላይ ተቆ ተቋም ማለት አላህ መፍራት ማለት ነው። ከተቋም ያስቀመጡልን ያስቀምጡልንም ሀዲሶች ወይ ከሶስቱ ጥቅሻዎች ሶስት ሶስት ሀዲሶች ሰምተን ብንበት ይጠቅመናል። ሶብር ማለት ለሁለት ትዕግስት ማለት፣ ሶብር ማለት ለሁለት ይፈሰራል። ከምን መሶበር? ከወንጀል መሶበር ሶብር ይባላል። ወደ ወንጀል አለመሄድ ሶብር ይባላል። እኛ በልምዲያችን አሁን ሰውየውን ሶብር የምንለው የሆነ ሙሲባ አግኝቶት ወይንም ታሞ ወይም ድህይቶ ወይንም ወይም ወይንም ቤተሰብ ሞቶበት መስበር አለበት የሚለውን ነው እንዲ ባብዛኛው እንዴ ልምድ ምን ወስደው ሶብር የሚባለው ኪታብ ላይ ግን በኪታብ ሲቀራ ሶብር ነው ማለት አንድ በኩል አላጧት ይላል አላህም በመገዛት ላይ ሶብሮ መቀመጥ ማለት ነው ሁለተኛው ደግሞ ወደ ወንጀል ተመህድ ታግሶ መቀመጥ ማለት ነው። እኔ ናቸው ሶብር በብዛት ሲፈሰር ማለት ነው። እንግዲህ ነቢያችን ሶብርን ሲናገሩ አንድ የሀዲስ ሊናገሩ ሲሉ እግር መንገዱን በዛው ጨምረው የሚናገሩት አለ። ሶብርን ሲናገሩ መጀመሪያ ጦርና የተናገሩ ነብያችን አለ ላት ጦር ማለት ንጽህና ማለት ነው። ምን ብለው አልሀዲሳቸው፣ አጡሁሩ ሸጥሩል ኢማን ብሎ ነው የጀመረው። መጡሃራት ንጽህና የኢማን ጎን ነው፣ እንዲህ የኢማን ግማሽ ነው ብሎ ተነገረ። ምን ማለት ነው አለ ሰውየው። ንጽህና የምን ያህል አጅር እንዲያለው፣ የኢማንን የግማሹን ያህል ያህላል የአጅሩ ብዛት ማለት ነው ኢማንንም ያህል የለም፣ ግን የኢማንን ኢማንን ግማሹን ያህላል። መጡ ሀራታ ውዶ ማድረግም በለው መታጠብም በለው ሰውነቱንም ማጠበለው ጨርቁንም ማጠበለው ሰውየው፣ ጡሁር የሚባለው በአጠቃላይ ንጽህናውን መጠበቅ የኢማን ግማሹ ነው ብለው ተናግረዋል። በዛ ላይ ሲናገሩ ደግሞ ጡሁር ዋሉና ወሰብሩ ብለው ሶብርን እዚህ ላይ ነው ያመጡልን ማለት ነው። ሶብርም እዚህ ጋር አብረው የተዘጋጀ ነው ማለት ነው። እነዚህን ማወቅ አለብን። አጥሁሩ ሸጥሩል ኢማን አለው ወልሓምዱ ልላህ ተምለኡል ሚዛን ወስብሓና ላ ወልሓምዱ ልላህ የምልኣኒ ሚዛን የሚባል የውመልቂያማ አለ። ትልቅ ነው ይባላል በጣም ጉዝፍነቱ የሰዎች ሰራ የሚመዝን እኮ ነው። አልምዱላህ ምንላት፣ እኛ አንድ ጊዜ በቃላችን አልሀምዱሊላህ የምንላት ሚዛንን ትሞላለህ። ላ ተቂ ፊፈቱን ፊልሳን ተቂረቱን ፊልሚዛን ኛ ለምላሳችን እኛ ሀርፈን አይደለም ረሱል ያዩ አንተ አላህን ፈጣሪህን ማመስገንህ፣ አልሀምዱሊላህ ብለህ ማመስገንህ ይቺ አንዷ ብቻ አልሀምዱሊላህ ሚዛንን ትሞላለች። ክብደቷት አለ ዘንድ ሱብሃነላህ ዘ አንዲት ጊዜ ሱብሃነላህ ሚዛንን ትሞላለች። ለምን በምኑ ጋር ነው ያወዳደሩት ማለት ነው። ህር የኢማን ግማሽ ነው ብለው ክብድቱን እንደነገሩ ነ ቢከትረት አጅር ይሄ ነው ይላል። የጦህር አጅሩ በጣም ተብዛቱ የተነሳ የኢማንን ግማሽ ያክላል ያሉ አጅ ብዛቱ ማለት ነው። አንተን ራስህ ለተጦህራ ራስህን ጽህለሆንክ ታለ ዘንድ የምታገኘው አጅር ብዛቱ የኢማንን ግማሽ ያክላል ና ያሉ ተመልከት እዛ ጋር አያይዘው ነው አሁን። ይህም አልሐምዱሊላህም በአጅር ሲታይ አንዷ አልሐምዱሊላህ ሚዛን እንትሞላለች ያሉ፣ አንዷ ስብሓናላህ ሚዛን እንትሞላለች አሉ። አልሐምዱሊላ ወስብሓናላህ ስናገናኛቸው ስብሓናላህ ወልሐምዱሊላ ወላኢላሃ ኢላላህ ወላሁ አክበር ብለን እንጨርሰዋለን ማለት ነው። ሱብሃነላህ ወልሐምዱልላህ ወላኢላሃ ኢለላሁ አክበር ብለን እንጨርሳቸዋለን፣ እነዚህን ዚክሮች። እነሱ ግን እያንዳንዳቸው ነው አጅሯን የነገሩ ማለት ነው። አልሐምዱሊላህ ብቻዋን ሚዛንን ትሞላለች። አልሐምዱሊላህ እና ሱብሃነላ ሁለታቸውም ሚዛንን ይሞላሉ እያሉ ነግረውናል ማለት ነው። አው ተምለው ማበይነ ሰማዋት አር ሉ ወይንም ደግሞ የሚዛን ሩቅ ሊሆንላችሁ ይችላል። በሚዛን ቀልባችሁ ላያምን ይችላል። እስቲ እዚህ ዱንያ ባለው ልንገራችሁ አሉ ረሱ ማበይነ ሰማዋት ወልአርድ አምስት መቶ ዓመት ያስህድ ያል አሉ በሰማይና በመሬት መካከል ያለው ዓለም ይህንን ይሞላል። ልበላችሁ ስ አንዷ አልሐምዱሊላህ እና አንዷ ሱብሓነላህ ሰማይና እና መሬት እንትሞላለ አሉና፣ አሶላቱ ኑሩን አል ልልሙእሚን ያሉ ሶላት ምትግል ለሙእሚን ኑር ነው አሉ። ዋሂሩም ኑር ነው፣ ለቀልብም ኑር ነው፣ ለግንባርም ኑር ነው። ሶላት ዛቱ ኑር ነው ብሎ ተናግረዋል። ለሚሰግደው ሰው ማለት ነው። አሁን ሶላት አሉ እንጂ ፈርድ ሶላት አላሉ። ተርፍ ሶላት አሉ ረከዓትን የምቆመው ሆነ ማንም ሙዕሚን በቃ ለጌታው ቁሙ የሚሰቢ ሶላት ማንኛውም ሶላት ኑሩን ለባለቤቱ ኑር ነው ብለው ተነገሩ። ወሶደቃቱ ቡርሃን። ሶዴቃ ደግሞ ገንዘብ የምንሰጠው ማለት ነው ሶዴቃ ማለት ነው። አንዲት ዲርሀምም ለሚስኪን የምንሰጣት የወመልቂያማ የጨለማ ብርሃን ነው ብለዋል። የወመልቂያማ ጨለማ ሰውየው ሊበዛበት ይችላል። እያንዳንዳችን እንዲያችን ብርሃንና ጨለማ ልንሰጥ እንችላለን፣ እንደ ስራችን ማለት ሙላው ይጨልምበታል ማለት አይደለም። አዕማሉ ነው የሰውየው የስራው የወመልቂያማ አንዱ የሰራው ክፉት ሲሆን ይጨልምበታል ፊቱ ላይ አንዱ ደግሞ ብርሃን ያለው ማለት ነው። ስለዚህ የሚሰግድ ሰው ባለ ብርሃን ነው ብለው ረሱል የው መልኪ አማ ተናግረዋል። የሚሰግድ ሰው ሶዴቃ የሚሰግድ ሰውም ይብርሃን ባለቤት ነው ብለው ተናግረዋል። ይሄ ሶዴቃ ልኮ አልተናገሩም ወለው ካነት ዲርሃም ዋሂድ ለሚስኪን አንድ ዲርሃም ትኩን የሞልቅያማ ብርሃነህናት ብለዋል ረሱል። ጨለማ ለሚወር ሰው ሰው ማለት ነው። ወ ሶብሩ ድያ ሶብርም እንደዚያው ነው። አሁን ሶብር ውስጥ ላይ ያለን በዛ ውስጥ አብረው አካተው የሚያመጡት ስላለ ነው እንጂ ይሄ መነሻ ሶብር ውስጥ ነው የምነግራቸው። ያ ግን አንድ ሀዲስ ሲናገሩ ረሱል፣ ሌሎችም ተካተውም ይመጣሉ። ለምን ጀዋም የአልካሊም የመናገር አቅም ስላላቸው ነብያቸው አለይሂ ሰላት ወሰላም በአንዲት ከሊማ ማለት ነው ብዙ የሚያካትት የሆነ ንግግር የመናገር ይሄ ለነብያችን ብቻ የተሰጡት መለያቸው አንዱ፣ ንግግራቸው ውስጥ ላይ በሚናገሩ ጊዜ ሀዲሱ ብዙን አካቶ የመምጣት እድላሉ እና ጀዋሚዐል ከሊም ተሰጥተው አልረሱ። ይሄ የነብይነታቸው ማዕረግ ነው። ከሊም ማለት በአጠቃላይ የንግግር አይነቶች ከሊም ይባላሉ። ከላም የሚባለው ተይዞ ማለት ነው። እንግዲያማ ጀዋሚል ከሊም ነው የነቢያችን ንግግር፣ ንግግሮችን በአጠቃላይ እያካተተ ነው ይባላል። በዚህ ሁሉ ላይ አካተው ከምንድን ነው የጀመሩ? ተአልሐምዱሊላህ ተሱብሓን አላህ ጀምረው ሄዱ። ተጡህር ጀምረው ሄዱ ሶዲቃንም ነገሩን ሶብርንም ነገሩን በመጨረሻ ላይ ወልቁርአኑ አሉ። በመጨረሻ ላይ ቁርአን ሑጀቱን ለከ አው ዓለይከ ብሎ ተናገሩ። ቁርአን ይጠቅመናል ግን ይዘዋሉ። ለምን ነው ቁርአን ላንተ ነው የሚጠቅመህ? የውመል ቅያማ ሽማግሌህ ነው ማለት ነው ሁጀቱን ለከ ማለት ተከራካሪ በሚመጣበት ጊዜው መልቅ ያማ ሁጀቱን ለክ አሉ። በቃ አንተ ምስክር አያስፈልግህም ቁርአን ቁሞ ይመሰክርልሃል አንተ ብለው ተናግረዋል። ህጀቱን ለካ ማለት ቁርአን መስካሪ ነው። ቀርቶኛል፣ ሳለም እስታለ ድረስም ቀርቶኛል ብሎ ይመሰክርልሃል። ቁርአንን ቀድሩን እወቁት አሉ

መርቾ ነው። ይረታልሃል ማንኛውንም ነገር ይረታልሃል። ቆሞ አሉ ይህ ምንድን ነው? የቀረኸው እንደሆነ ነው አሉ ታልቀረኸው፣ ቀርተህ ወይም ደግሞ ዝም ብለህ አኖረኸው ጭራሹን ሳታየው ተቀረህ፣ ሁጀቱን አለይከ ይመሰክርብሃል አሉ። አልቀራኝም፣ ቀርቶ ነበር ሰቅሎ ነው ያኖረኝ አውርዶኝ የማያወቅ ብሎ ይመሰክርብሃል። መልቂያ ቁርአን እንደዚህ ነው።

መሽቶ ያነጋል አሉ። መሽቶ ቢያነ በሚያነጋ ጊዜ ነፍሱን ምንድ ነው የሚያረጋት አሉ። ረሱላለ ሱራቱ ሰለ ሰለም ፈው ሙዕቲቁሃ አው ሙቢቁሃ ተሁለት አንዱ ምንም አይዘልም አሉ ረሱል። ሙእሚን የሆነ ሰው ያነጋል፣ ሲያነጋ ነፍሱን ተሳት ሁራስ ድሏት ይውላል ማለት ነው ወንም አጥፍቷት ይውላል ማለት ነው ብለው ተናግረዋል። ለዚህ ፈሙቢቁሃ ማለት ያጠፋታል ማለት አላህ ያዘዘውን ሳይሰራ የዋለለት ማለት ነው። ወንጁ ነው የዋለለት፣ ፈሙቢቁሃ ነው ያጠፋታል። ማንኛውም ሙእሚን የሆነ ሰው ይሁዱ ይማልድ ያለ ያነጋል ይማልድ ያለ ጧት ፈሙቢቁን ነፍሰው አንድም ነፍሱን ሁርባይ ሆኖ ይውላል። አጥፊታ ወይም አጥፊታዋ ሆኖ መዋሉ እንተ ዝተውለታ ምንም አይዘልም። ሙስሊም በዘገበው ሀዲስ የተናገሩት ሙስሊም ነው። ሙቢቋ ማለት ያጠፋታል ማለት ነው። አጠፋት ማለት በመመሪያ ሳይዛት ዋለ ማለት ነው። ሸሪዓው ባዘዘው መመሪያ ሳይመራት ተዋለ ሙቢው አጥፊታ ማለት ነው። በመመሪያው ይዟት ተዋለ ግን ሸሪዓውን ጠብቆ ሶላትም ሳያሳልፍ አላህ ባዘዘው ከዋለ ከሞዕት ይቁሃ ተሳት ሑር ብሏት ይወላሉ። ሑር ተባለ ይባላል። ሰውዬው ተሳት ጫንቆ ሑር ተባለ ይባላል። ያንን ታደረገ ተዝተ ሁለቱ ሙእልሚን አይዘልም ብለው ተናግረዋል። እሶብር ውስጥ ነን ያለን ማለት ነው። በዚህ ላይ ስለ ሶብር ሲያስተምሩን ትዕግስት ምን የሆነ ሰው ታጋሽ ነው፣ ቢያጣም ቢያገኝም ታጋሽ ነው መሆን ያለበት። አ ለዚህ አምሳያ ተናግረዋል። ሰዎች በእኔ ጊዜ ተሰባስበው ወይም ሶስት ወይም አራት ሆነው የቸገራቸው ሰዎች እኔ ዘንድ ይመጡዋሉ። ረሱል አለ ሰላት ምን ብለው ስጠን ምን በላ አይደለም የምንጠጣው የለም ስጠን ብለው መጧል። እኔ መቼም መችም ቸር ነኝ ቸርነት የታወቀ ነው ብለዋል፣ ረሱላ አለ ሰላት ላላ ቢኖረኝም ባይኖረኝም ቸር ነኝ ብለዋል። ይሄ ቸርነት በመኖር ባለመኖር አይደለም። ያለውም የሌለውም ቸር መሆን ይችላል። ታለው ተሰጠ ቸር ነው ነው የሚባለው እና እኔ ቸር ነኝ አሉ። ያለኝን ለገስኳቸው እነዚያ የመጡትን ሰዎች ያለኝን በሉንኮ ተሚበላ ተሚጠጣ ብዬ ሰጠኋቸው አሉ ረሱል። ለምን ለማኛ አትመግሱ ብዬ ያስተማርኩ የተላኩኝ እኔ ነኝ። ሌሎቹን ለማኛ ትመልሱ እያልኩ እኔ እንዴት መልሳለሁ ብዬ ሰጠኋቸው ይሄዱ አሉ ረሱል አለ ሰላቱ ወሰላም። ያንን ሄደው ወስደው በልተው ጠጥተው ሲያበቃ ደግሞ ሁለተኛ መጡ አሉ። አሁንም አልቆብናል ስጠን ብለው መጡ አሉ። አሁንም ያለኝን ሰጠኋቸው አልመለስኳቸውም አሉ። ወሰዱ ሁለተኛ። አሁንም ሰንብተው በልተው ጠጥተው ሶስት ጊዜ ደግሞ መጡ አሉ አሁንስ አስተምሬ መስጠት ያለብኝ ብለው አለ ረሱል ዐለይሂ ወሰለም። እኔ ኡመቶች ለማኝ መሆን የለባቸውም ማስተማርም የለብኝም ልመናን አሉ አስተምሬ ነው መስጠት ያለብኝ ብለው አልሰጣችሁም አላሏቸው። በሶስተኛውም እንዲህ ነው ያሏቸው ረሱል አሁን የሚሰጧቸው ስለሌለ ነው። ሊሰጧቸው ነበር የሚሰጣቸው የሚሰጧቸው ሀሳቸውም አልቋል። ምን አሉ? ፈቃለለሁም ሒነ አፍና ኩለ ሸይን ቢሄድ ማ የኩን ንዲ ሚን ኸይሪን ፈለን ኡደኪረሁ አንኩም አሉ። እንግዲህ አሁን ዝምያል መልሳቸው ተኒዬ ኸይር የሆነ ነገር እዛ ቂያማ ቀን ድረስ የሚጠቅም ኸይር ነገር እሰጥቼ ሰዲያችኋለሁ እጄ ላይ ዛሂር የሚሰጥ ግን የለኝም አሉ ምን ማለታቸው ነው ምክር ለግሼ ተሰደድኳችሁ የመልቅያ ማድረስ እዲኻር የሆነ የደለበ ነገር እሰጣችኋለሁ አሉ ምክር ማለት ነው ብለው ነው የተሰደዷቸው ምን አሏቸው ወመን የስተዕፊፍ ዩዒፍሁላ

የቀልቡ መብቃቃት የሚባል እሱ ላይ የለም። ያ ነው የሚናገሩ ያለው። ወመን የተሶበር ሶብር ላይ ነው ያለ ነው ብያቸው አሉ። ሶበረሁ ላህ የታገሰ ሰው አላኩል ያህል ሶበረሁ ላህ ብለው ተናግረዋል ማለት አለ። ሶብርን ይሰጠዋል። ስለዚህ ወማ ዑጥያ አሐዱን አጡአን ኸይረን አውሳ ሚን ሶብሪ ተሶብሪ የበለጠ ለሰው ስጦታአ አልሰጠም። ሶብርን የተሰጠ ሰው ነው ስጦታ ማለት ብለው ተናግረዋል። ሶብሪ ማለት ነግያቸውአለው ታጋሽ መሆን ማለት ነው። ስለዚህ ሰውይው አጣሁ ብሎ መበሳጨት አለህ መማረር ተኢማን ወጥቶ መሄድ የለበት ነው ሙሚን የሆነ ሰው እምነት የለለው ሰውይ አጣሁ ብሎ ልታነቅና ለሞት መርዝ ጠጥቶ ለሞት የሚለው ባላህ ማያምን ሰው ነው። ባላህና በረሱል ያመነሰው ሰው ሶብር መመሪያ ተሰጥቷልና ቢያጣ እንኳ ወዲያ አላህ ነው የሚጠጋው፣ ወዲያ አላህ ነው የሚጠጋው፣ አላህ ነው የሚሰጠኝ ብሎ ወዴት ላይ ይጠጋል። ይሄን ተሶብር አስተምሮ ሰጥተውናል ማለት ነው ረሱላህ ሰለላሁ ዐለይሂ ወሰለም

የሚያስደሳ ነገር ያገኘ እንደሆነ ሙእሚን አሉ። ምንድን ነው የሚለው? እንዲ የሚያስደሳ ነገር ቢያገኝ ምንድን ነው የሚለው? ቅድም የሚያልኳቸው ምንድን ነው አልሐምዱሊላ፣ አይደለም አንዷ? አልሐምዱሊላ ሚዛንን ትሞላል ብለዋል ረሱል ለ ላት ወሰላም። እና ደስታ ሲያገኘው ምንድን ነው የሚል ሙእሚን አልሐምዱሊላ አነሰ በዛ ይልም መመሪያው አንዷ አልሐምዱሊላህ ተምለኡል ሚዛን ብለዋል ረሱል እና አሷቦት ሰራኡ አግኝቶም ይሁን ዕልም ተዓልሞም ይሁን ቁርአን አክትሞም ይሁን ብቻ አላህ በሰጠው ነገር አልሐምዱሊላህ። አይደለም መስቲሳ ነገር አገኘው፣ አሉ ረሱል ሸከረ አመሰገነ፣ ፈካነ ለሁ ኸይረ ለሁ ወለሁ አጅሩን

የሶብር መዕና እንግዲህ ነገር ያቸዋሉ፣ አለመታነቅ፣ አለመሞት፣ ሞትን አለመመኘት፣ ተመስመር ተኢማኑ መስመር አለመልቀቅ። ሶብሩንም ልክ እንደ ሹክር መጠቀም ነው ያለብን። ትግስት ማለት ይሄ ነው። ሙእሚን ይህን ተሰጥቶላሉ። እና አሷቦቱ ወራኡ ሶበራ ይሶብራል። ፈካና ኸይረለሁ በዛ በሶበረበት ታላህ ደግሞ አጅራ አለው ስለዚህ ሙእሚን የሚያስገርመኝ በሁለቱም በኩል አጅራ አለው። ቢከፋም አጅር አለው ቢዲሰም አጅር አለው ለምን? ተዲስቱ ዝማይልማ ሙእሚን ሙእሚን ተዲስቱ ዝማይል አልহামዱሊላህ ስለሚል አጅር አለው። ደሞ ተከፍቱ ዝማይልም ይሶብራል ወሶበረበት አጅር ይሄ ለሙእሚን ብቻ ብቻ ነው የተሰጠው፣ አሉ እረሱ ሙዕሚን ሙዕሚንነታችንን በዚህ ብንገልጽ በጣም ጥሩ ነው እያሉ ሶብርን እያስተማሩ ነው ማለት ነው። እረሱ ሶብር ላይ ነው ያለን ብዬ ነው